ይቅርታ ልጠይቅሽ ነው የመጣው። ስኳድ እንግዲህ እንደነዛዎቹ እንደነዛዎቹ እሱን ድራማ ጀምሯል፣ እና ድራማውን ግን የምታውኑት ፍቅር ላይ ሳይሆን እርስ በራሳችሁ እራሳችሁ ላይ ተውሎ ሺ እንዴ፣ እነዛዎቹ እነዛ መንደሮች በቃ እዛች ልዩታ ላይ ሲጫወቱ ሲጫወቱ ከዛ ኮርጃችሁ ፍቅርን መጫወቻ ልታደርጉ ነው። ምክንያቱም ማንም አይለቃችሁም፣ አጥቦ ነው የሚያሰጣችሁ። ህዝቤ ማለት ነው እንዴ ጭራሹንም እንዳለሸነፍ ፍቅር ምናምን ትላለህ። አይደብርህም እንዴ በሰው እየገባቸው የምትፈተፍቱት የራሱን ህይወት ሳንኖር ሊሸነፍ ነው። በቃ ቦሪ እንደዚህ ብሏል ከእኔ ጋር እየተወዳደረ ነው ምናምን። የእውነት በጣም የሚያስጠላና ለትወና የማይመች ሰራ ራሱ እየሰራ ነው እውነት። ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ናቸው ውዶቼ፣ ፍቅሮቼ፣ ማሮቼ፣ የፈንዲሻ ፋሚሊዎች ማለት ነው። አይወጣቻ አለው ደግሞ። ለምንድ ላይክ የማታደረጉት ጋይስ? ምን አለበት እስኪ ላይክ ብታደረጉ እንደዛም እንግዲህ ከሄልዬ ጋር መርጧ ሄልዬ እንግዲህ ናቲ ተመልሷል። የሄለን እና የፍቅር የሆነ የሆነ የሆነ የሚንገጣጠም ነገር አላቸውና ሁለታቸውም ውሃ ናቸው፣ ሰው ያምናሉ፣ የሆነ ስስ ልብ ነው ያላቸው፣ እና ያሳዝኑ ሁለታቸውም። ሄለን እንግዲህ ናቲ ተምልሶ መጥቷል። ናቲ እንግዲህ በማይሆን ነገር ተጣልቶ በማይሆን ነገር ነው እንግዲህ ፍቅራቸው ላይ ውሃ የቸለሱት እና ይወት ያሳዝናል። ከምር እንግዲህ እና ፍቅሬ እንግዲህ ፉን አልፈልግህም፣ አስጠልታኛል፣ ሄድ እያቸ እና እንግዲህ ቡሪን ደግሞ ፍቅር ይዞሃል እርግጠኛን እያረ ነው እንግዲህ፣ ደረቶ ነፍቶ እየጠበረ ነው። ፎዋድም እንግዲህ ምን ተማምኖ እንደሆነ ባናውቅም እንደዚህ ባተውኑ ባትግማሙ እንደዛ አይነት መንደሮች እነዛ እንደ እኛ ማንወደውን ነገር ባሰሩ ጋይስ፣ እነዛዎቹ ሲግማሙ ሲግማሙ ሲጠነባቡ ሲጠነባቡ ከርመው አሁን እነሱ ራሱ ሰላም አወርደዋል። እና እናንተም እነሱ ባኮርጁስ የራሳቸውን አይዲያ ብሰሩስ። ይበት በጣም ነው የሚያስጠላ ምክንያቱም ከእናንተ የሚጠበቀ ነገር አደለም። እና እሱም እንግዲህ ልህ ውስጥ ገብቷል ጋዝና እሳትና ጋዝ ነው ምናምን የሚባል ነገር አለና በቃ በሚቀጥለው ስታገኘኝ ብሎል እና፣ መቼ እንደሚለቀቅለኝ እንጠብቃለን። እና የእውነት ጥሩ አይደለም ፍቅር ላይ ላይ ደግሞ እነዚህ መጫወታቸው ነው። ምክንያቱም እኔ ራሴንም አቅሰው ነኝ ብላለች። አሰማችሁ? መስማ የላትም ፍቅር እና ሲያጀ አትስሚያቸው። ስለዚህ ግግም ብላለች። እሷም በቃ አሁን ጨዋታዋ የፍቅር ተራ ነው። እሳች ምሰራላቸው ማለት ነው እና ግን ደግሞ ፉክክራችሁን እናንተ እርስ በራሳችሁ በራሳችሁ መንገድ ነው እንጂ እሷ ላይ መጫወት እሷ ላይ ጌብ መጫወታችሁ ነው። ምክንያቱም ጫወታችሁን በሩቁ እዛው ጨርሱ እንጂ እኔ ጋር አትምጡ፣ ስለ እኔ አያገባችሁም ብላለች። እና ያው ሁሉም ጥሩ ሰው መስሎ ገብተው ነው የሰውን ሕይወቱን የሰውን ነገር የሚበጠብጠውና የዛሬ ጓደኛም ቢሆን ወዳጅም ቢሆን ምንም ቢሆን ያው አጋጣሚን ተጠቅሞ ገብቶ ነው የሰውን ሕይወት የሚያበላሽ ሆነ ዞሬ ነው። እሱም እንግዲህ እና ሀይሉ እና እናትም እንግዲህ እንደዛውም እናቲ ባለፈው እንዴት አስቻለሽ የልጅነት ፍቅር ሲል ነበረ እና ብዙ ነገር የተባሉበት ብዙ ነገር የተዋራበት ነበረ። እና እንግዲህ እሱም እሷን ትተ ወደ ውጭ ሲሄድ የሆነ ነገር አጋጥሙኛል ያለው ይመስለኛል። የሆነ ነገር አጋጥሞት እስር ቤት ገብቶ መሰለኝ እና ክፍተት የተፈጠረው እና በጣም ሄሉ፣ በጣም እያለቀሰች ነበረ ነው። ያው ከዚህ በፊትም ለመናገር ይህን ጊዜ ከእናቷ ጋር ለመናገር ፈልገው ነበረ፣ ግን ያው ሁሉም ነገር ጊዜ ያለው ብሎ ነው የተውት። ምክንያቱም እናቴን አጣብቂው ናቲ ሌላ ህይወት ጀምሯል አግብቷል፣ ብላ ስለተነገራት ነው እሷ ከሱ ጋር ሆነችው። እና ያው ከሱ ጋር ከዝኛው ጋም ስትሆን እንግዲህ ዘላቂ አልነበረም፣ አልሆነላትም እንዳሰበችው። ያው ሰው እንዳሰበ ሳይሆን እንደተጣፈልን ሳይሆን እንደ እኛ እንዳለው ሳይሆን እንደተጣፈልድ ነው የምንኖረው። እና እሷ እንግዲህ አልሆንላትም። ናትቲም እንግዲህ እንደዛ ስንት ችግር ውስጥ አልፌ ያንቺን ወረቀት ያንቺን ነገር እያስተካከልኩ በነበረበት እንዴት አስተለሸሉ እያላት ነበረ። እና የሆነ ትንሽ እራሱ በጣም ነበር የገረመኝ ማለት ተቀይሯል፣ ምናምን ሲመጣ እሷ እራሱ በጣም ደስ ብሎኛል ስላየሁት ምናምን ብላ እንግዲህ በጣም እያለቀሰች እንግዲህ እህቱ ሊሆን ይችላል እህት ሊሆን ይችላል ምናምን፣ ያች ነው እና ናቲም በጣም ወደው በጣም የማፈቅረው ፍቅርን ያስተማረኝ ሰው ነበር ስትል ነበር። እና በጣም ታሳዝነኝ ብዙ ጊዜ። እና ባለፈው እራሱ አሞኛል እና ምላስ ተናገረች። በጣም ነበር እንደዛ ስትሳፈሳፍ፣ ናምን የሆነ ተቆራርጦ ቲክቶክ ላይ ሳይ በጣም ነበር ያሳዘነችኝ። እና እራሱን ነገር ስትሆና ያው በህይወታችን ብዙ ነገር የሚያጋጥም ነገር አለ እና ከባድ ነው ህይወት። ምክንያቱም በህይወት እስከኖርን ድረስ ፈተናን መጋፈጥ አለብን ጎበዝ። ብዙ ጊዜ ሰው ታምናለች ጓደኛዋ ምናምን